ጤና ይስጥልን። እንደምናመሻችሁ ከሰዓቱ ስፖርት ዜናዎች ጋር ሙሉጌታ ክፍሌ ነኝ። የአዲስ አበባ ቦክስ ፌዴሬሽን የግንቦት ሃያ 26ኛ ዓመትን ምክንያት በማድረግ እያካሄደ ያለ ውድድር እንደቀጠለ ነው። በውድድሩ በሁለቱም ጾታዎች ከ5 ክለቦች 59 ቦክሰኞች የተሳተፉ ይገኛሉ። ሰለሞን ገብረ እግዚአብሔር ዝርዝር አለው። በራስ ኃይሉ ትምህርትና ማሰልጠኛ በሚገኘው ጂምናዚየም የአምስቱ ክለብ ቦክሰኞች ባለፉት ሁለት ቀናት 17 ውድድሮች አካሂደዋል። ፌዴሬሽኑ የክለቦች መመናምን ችግርን ለመቅረፍ ባደረገው ጥረት በአዲስ መልክ የተደራጀው ጁቬንቱስ ስፖርቱን መቀላቀል ችሏል። የሁለተኛ ቀን የትናንት ውድድሩ መርሃ ግብር ከመክፈቻው ለየት የሚለው ሁለት የቦክስ ውድድሮች በዝርራና በበቃኝ መጠናቀቃቸው ነው። በተመዘገቡት ውጤቶች መሰረት በ52 ኪሎግራም ወንዶች የአዲስ አበባ ፖሊሱ ካሳሁን አይሉ የወጣቶች ስፖርት አካዳሚው ዳግም ሰለሞንን በነጥብ በልቶ ማሸነፍ ችሏል። በሴቶች 52 ኪሎግራም ደግሞ እመቤት ሚሾ ከወጣቶች ስፖርት አካዳሚ የአዲስ አበባ ፖሊሷ ገነት ጥጋያን በጨዋታ በልጣ አሸንፋለች። በተመሳሳይ ምድብ 57 ኪሎ ግራም የአዲስ አበባ ፖሊሷ ፈለቀች ሰይፈ የማራቶኗ ቤተልሔም ወልዴን ረታለች። በ56 ኪሎ ግራም ወንዶች አብነት ጨንገሬ ከማራቶን አሸንፏል። በ60 ኪሎግራም አሸናፊ ከበደ ከፌዴራል ማረሚያ ቤቶች ዳንኤል ተስፋዬ ከአዲስ አበባ ፖሊስ ሁለቱን ዙር ተመጣጣኝ ውድድር ማሳየት ችሏል። በመጨረሻው ሦስተኛ ዙር ግን ዳንኤል ተስፋዬ በተጋጣሚ ባሳረፈው ጠንካራ ቡጤ በዝረራ በማሸነፉ ተደንቋል። በተመሳሳይ ክብደት አሳስበው ከበደ ከማራቶን የፌዴራል ፖሊሱ ቢኒያም አበበን በ64 ኪሎ ግራም ሲራጅ ሙሉጌታ ከፌዴራል ማረሚያ ቤቶች በ69 ኪሎ ግራም ተመስገን ምትኩ ከማራቶን ባስቆጠሩት ነጥብ ከፍተኛነት ወደ ቀጣዩ ዙር ማለፍ ችለዋል። በሌላው የ69 ኪሎ ግራም ጨዋታ ሰይፉ ከበደ ከአዲስ አበባ ፖሊስ የፌዴራል ፖሊሱ ዮናታን ግርማን በአንደኛ ዙር በ በቃኝ፣ አሸንፏል። ተመልካቾቻችን የምሽት ስፖርት ዜናዎቻችን በዚሁ አበቁ። ሙሉጌታ ክፍሌ ነኝ። ጤና